አንጋፋው አርቲስት ፍሬ ህይወት ባህሩ ከዚህ ዓለም በሞት ተለየች። በብዙዎች ዘንድ ተወዳጅነትን ያተረፈችው ታዋቂው አርቲስትና ኮሜዲያን ፍሬ ህይወት ባህሩ በድንገተኛ ህመም ምክንያት ዛሬ ከዚህ ዓለም በሞት መለየቷን በታላቅ ሀዘን እንገልጻለን። አርቲስት ፍሬ ህይወት ባህሩ በኢትዮጵያ ኪነ ጥበብ ዓለም ውስጥ ጉልህ ስፍራ ያላት አንጋፋ ባለሙያ ነበረች። በተለይም በታዋቂ ስራዎቿ ትታወሳለች፤ የቀለጠው መንደር፣ መርፌ፣ ረመጥ፣ ነቃሽ እንዲሁም በሀገር ፍቅር ቲያትር ቤት የተሰሩ በርካታ የመድረክ ላይ የሚቀርቡ ቲያትሮች ላይ በመተወን አድናቆትን አትርፋለች። ፍሬ ህይወት ስራዋን የጀመረችው ሀገር ፍቅር ቲያትር ቤት በውዝዋዜ ና ዳንስ ሲሆን የላቀ ችሎታዋን በመድረክ ካሳዩት አንጋፋ ከያንያን መካከል አንዷ ነበረች። ከቲያትር በተጨማሪም በርካታ ፊልሞችና የሙዚቃ ቪዲዮዎች ላይ ሰርታለች። ለቤተሰቦቿ ለወዳጆቿ እንዲሁም ለመላው የኪነ ጥበብ ቤተሰብ መጽናናትን እንመኛለን። የፍሬ ህይወት ስራዎች ትውልድን አሻግረው ሲታወስ ይኖራሉ። ትላንትን ከእኛ ጋር እጅግ ሰላም የነበረች ሲሆን፣ ዛሬ ግን ወደማንቀርባት አለም ተጉዛለች። ፍሬ ነፍሰሽን ይማረው። ለወዳጅ ለዘመዶቿ መጽናናትን እንመኛለን። ከጊዜ ወደ ጊዜ እየጨመረ የመጣውና የብዙ ቤተሰብ ቤቶችን ህይወት ያሰቃየው ጉዳይ ሰዎችን ማገትና ለታገቱት ሰዎች ገንዘብ መፈቻ መጠየቅ፣ የዛሬው ደግሞ እጅጉን አስደንጋጭ በጣም አስፈሪና ሰቅጣጭ የሆነ ነገር ነው። ምን አይነት ጭካኔ ነው? እንዴትስ እጃችሁ ታዘዘላችሁ? በነገሩ ግራ የተጋባችሁና ምንድን ነው የተፈጠረው እያላችሁ ከሆነ የሆነው እንዲህ ነው። ከሰሞኑ ማህበራዊ ሚዲያው ላይ በስፋት አንድ እናት ልጄን አፋልጉኝ፣ የሰባት ዓመት ልጄ ጠፍቶብኛል እያለች በየሶሻል ሚዲያው ተመልክታለች። ታዲያ ይህች እናት ልጄ ቤቴ ይመለስልኛል፣ ከዛሬ ነገ ይመጣል ብላ ስትጠብቅ እጅጉን ልብ ሰባሪ መርዶ በእጅ ስልኩ አማካኝነት ሰማች። ይህንን የሰማና ያየ አባት ሁኔታውን መቀበል ስላልቻለ ራሱን ስቶ ወደቀ። ሰላምና ጤና በያላችሁበት ተመኘን ውድ የኢሳግ መዝናኛ ቤተሰቦች። ወቅታዊ አዳዲስና ታማኝ መረጃዎችን እንዲሁም አዝናኝና አስተማሪ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾቹ ይዞ ይቀርባል። ከእናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ላይክና ሼር ማድረግ ብቻ ነው። ይህ የሰባት ዓመት ህፃን አብዱልጀሊል አብዲ ይባላል። መስከረም 17 ቀን የመስቀል በዓል በደማቁ እየተከበረ ነበር። ክርስቲያን ጎረቤት ጓደኞቹ ጋር ዶሮ ስላየ አራስ ለሆነችው እናቱ እማዬ ለእኔም ዶሮ ግዢ ብሎ ከተማ ጸናት በኋላ ቦሌ አራብሳ ከሚገኘው ኮንዶሚኒየም ቤታቸው ወጥታ ገዝታለት ስትመለስ፣ የመጀመሪያ ልጇ አብዱን ግን ልታገኙ አልቻለችም። ቤተሰብ በጭንቀትና በፍለጋ ተንከራተው ማግኘት ሲያቀታቸው ቀረ ልጃችንን አፋልጉን ግራ ገባን ብለው በማህበራዊ ሚዲያው ላይ ልጃችንን አፋልጉኝ ብለው ተናግረው ነበር። እናትና አባት በልጃቸው መጥፋት እጅጉን አዝነው ሳለ በአንድ ስልክ አማካኝነት ልጃችሁን ከፈለጋችሁ ሀምሳ ሺህ ብር ክፈሉ ተብለው ተነግራቸው፣ እናትም ልጇ እንዲመለስ ያለ ሌላትን አሰባስባ ገንዘቡን ልካ ስጨርስ ልጅሽን እዛ ጫካ ውስጥ አስቀምጠንልሻል በማለት ስልኩን ይዘጉታል። እናትና አባት የናፈቁትን ልጃቸውን ለማግኘት ያለ የሌላቸውን ልከው ከጨረሱ በኋላ አባት ስፍራው ላይ ሲደርስ ያጋጠመው ነገር እጅጉን ልብ ሰባሪ ነው። የህፃኑ አባትም ሁኔታውን መቀበል አቅቶት ራሱን ስቶ ወደቀ። በሚያስደነግጥና ልብ በሚሰብር ሁኔታ ይህንን ምስኪን ህፃን ብዙ ያዩበትን ልጃቸውን አንገቱን ቀጭተው ገድለውት ቤታቸው ፊት ለፊት በሚገኘው ወንዝ ዳር ጥለውት ተገኝቷል። ምን አይነት ነውረኝነት ነው? ምንስ አይነት አውሬነት? የፈለገውን ዶሮ ገዝታለት ልታበላዊ ነበረች እናት። በመንቃለስ ይሆን የምትጸናው? በጣም የሚያሳዝንና ልብ የሚሰብር ጉዳይ ነው። ይህንን ጉዳይ ህግ ተከታትሎ አስፈላጊ የሆነውን እርምጃ እንዲወስድና ሕጻኑም ልጅ ፍትህ እንዲያገኝ መደረግ አለበት ሲሉ የአካባቢው ነዋሪዎች በትላንትና ዕለት አዲስ አበባ ለሚኩራ ክፍለ ከተማ ቦሌ አራብሳ እየተባለ የሚጠራው አካባቢ ላይ ሰልፍ በመውጣት ድምጻቸውን አሰምተዋል። የህፃን አብዱል ጀሊል አብዲ ወላጅ እናትና አባት ፈጣሪ ጽናቱን ይስጣችሁ። ውድ ተመልካቾቻችን፣ በዚህ ጉዳይ ላይ አዲስ ነገር ካለ ተከታትለን የምናደርሳችሁ ይሆናል። ለዛሬ አብቅተናል። ቸርቁዩን